ጃን ቦራን በህይወት መኖሩን አረጋግጠው ገና ለሰዓታት ነበር የደበቀው። ነገር ግን በሰዓታቶች ውስጥ ብዙ ሰዎች ቦራን በህይወት መኖሩን እያረጋገጡ ናቸው። አሊያ ሰዳከት፣ እንዲሁም ሌሎችም በሙሉ አውቀዋል። ናሬም ጭምር አውቃለች። በመጨረሻም የቀረው ሻሂን ነበረ። ሻሂን ራሱ በሩን ገንጥሎት ገብቶ ቦራንን አይቶታል። ቦራን መኖሩ በህይወት አባቱን በፍጥነት ነፃ የሚያወጣው ይሆናል። እስካሁን ድረስ አባቴም በማይረባ ነበር ስትወቅሱት የነበረው እያለ ከጃን ጋር ሊጣላ ነው። ሰዳከትም ከሱ ነበር የሰማቸው። ሰዳከት ከሻሂን መስማቷ በጣም ነበር ያበሳጫ ቢያንስ ጂያን እንዲነግራት ተጠብቅ ነበረ። ነገር ግን ሻይን እየበጠበጠን ያለው ይህ ነገር እነ ጂያንን አስፈርቷቸዋል። ምናልባት ምናልባት ቦራን በህይወት መኖሩ የጀመል ካወቀ ዲሞ ደሚር ካወቁ ሌላ ግርግር እንደሚፈጠር ያውቃሉ። በዚህ ምክንያት ፍቅራቸው ሌላ ታሪክ ውስጥ የገባው አሊያ እንዲሁም ጂያን ናቸው። አሊያና ጂያን ቦራን እንደገና መገኘቱ ሌላ ፍርሃት ለቆባቸዋል። እንደገና ፍቅራቸውን ካቋረጡበት መቀጠል አልቻሉም። ቦራን ከተገኘበት ጊዜ ጀምሮ ብዙ ነገሮች ተቀይረዋል። ነገር ግን ህይወታቸው ባለበት ከዚህ በኋላ የሚቀጥል አይመስልም አሁን እነ ጃን ሻይንን ሊያናግሩት እየሞከሩ ናቸው ሻይን ከህን አደጋ ነበር ግቢ ውስጥ ከእሷ ጋር ብሮ እያወራ ከህና ጃን ወደ እነሱ እየመጡ ነበር ሻይን እዚህ ጋር ትነግሩኛላችሁ አትነግሩኝ ለምንድን ነው እስካሁን ደስ ይህን ሁላ መደበቅ ያስፈልገው ምንድን ነው እስቲ ምክንያቱ ተናገሩ እስኪ ምንድን ነው ምን ማለት እንደዚህ መድብብቆች መጮት እያለ ነበረ በአንድ በኩል ጃን ደግሞ ይሉ መጀመሪያ ተረጋጋ ቦራን በህይወት መገኘቱ አባተናሁንም ቢሆን ንጹህ ያደርጓል ማለት አደለም እሺ ቦራን ተኝቷል ተመልከተው ጸጥ ብሏል እኮ አይንቀሳቀስ አይኑን አይገልጥ አያወራ አይናገር ልክ እንደ ሞተ እዛው ጸጥ እንዳለ ብቻ ትንፋሽ ብቻ ነው ያለው ብቻ ልቡ እየመታ ነው ነው ሌላ ምንም የተለየ ነገር እኮ የለውም። ይህ ሁሉ ነገር ምክንያቱ አባት ነው ሲሉ ነበረ። አሁንም ቢሆን አባ እየወቀሳል አለ አባቴ ምን ያደርጋችሁ እያለ ሻይን እየጠየቀ ነበረ። ስማ ሁሉን ነገር አውቃለሁ፣ ሁሉን ነገር አውቃለሁ። ነገር ግን ችግሩ ማረጋገጥ አልችልም። ይሄ ነው ልዩነቱ። ነገር ግን አውቃለሁ፣ ለዚህ ሁሉ ነገር ተጠያቂው አባት ነው እያሉ ነበር። ናሪ ደግሞ ሻይን እባክህ፣ ምናልባት ቦራን ይትረፍ አይትረፍ፣ ምንም እየተረጋገጠ ነገር የለም። ትንሽ መታገስ ስላለብን ነው ለዛ ነው ወንድሜ ጃንም ከሀያም ሲጠብቁ የነበረው ለዛ ነው እያለች ተናገራለች። ምንድነው ደግሞ አንተ ምትለው? እኛ እኮ የደበቅናችሁ ለአንድ እስከ ሁለት ቀን እኮ ነው። ሁለት ቀን ራሱ በቅጡ መሽሞል ነው ምንድነው ምትለው አ ማታውቅም ነበረ ነበረ አንተ ነበር ከቀደም የነገርካት አለው። አዎ ጃልክ ነው። በነገራችን ላይ ቦራን አሁን ቢሆን በህይወት እንዳለ ከተረጋገጠ ምናልባት የገዳዮቹ ኢላማ ውስጥ ሊወርቅ ይችላል። ሻይን አስብበት፣ እስኪ እንደገና ሊገሉት ይሞክራሉ ስትል፣ አሁንም ቢሆን አባቴን እየጠረጠርሽ ነው። አባቴን ትፈሪያለሽ? ሲላል ነበረ። አባት ከነዛ ጨካኝ ሰዎች በምን ይለያል? አሁን ደግሞ አባትን ለምሮ የምንፈራው ሻይን። ሻይኑ ለአሁን ወንድማችን ለመጠበቅ ማድረግ ያለብንን ነገር በሙሉ እናደርጋለን። እኛ ለሱ አናንስም እያለ ተበሰጫጫ። ከቆይቆይ ተረጋጋ፣ ተረጋጋ፣ እዚጋ መጣራት አያስፈልግም እያልን ያለ ነው። ይሁን። ለማን ነበር ሱሌማን የገደለው ነው አሁን ቦራል እንደተመለሰ እነ ደሚር ሲያውቁ እነ ነዲም ሲያውቁ ምንድን ነው የሚሉት? ባይባርሶች በአንድ ጊዜ ከመሬት ተነስቶ ፖሊስ ይጠሩብናል ወይም በራሳቸው መንገድ ሊበቀሉት እያስባል ነዲምም ደሚርም ይመጣሉ። ይሄ እንዲሁ ለምንም ፈቅደለን ታዲያ? እያለ ጂያን ይጠይቃል። በአንድ በኩል ና ደግሞ ሻሂን ሻይን በእርግጠኝነት እንዲሆን አትፈልግም አይደለ? እዚህ ጋር ስተት ከሰራ ግን እኔ መቼም ቢሆን ካንተ ጋር መኖሬን አልቀጥልም። ሁሉም ነገር እዚህ ጋር ያበቃለታል። እኔ ወደ ቤት እመልሳለሁ አለችው። ዝም ብሎ አያት። በቃ ወደ ቤት እንሂድ እያለችው ነበር። አቀፈችው። ተይዘው ወደ ቤት ሊዱ ናቸው። በኋላ እንገናኛለን ይባባላሉ። ጃን ከነ ከያጋ ቀረ። በሉ በቃ ቦራን ወደ ቤት እንመልሰዋለን ያልችን ጋር ደውሉ እያለ ጃን ያዛል። በሌላ በኩል ኤጀመል ከቤት እየወጣ ነው። ዞር ብሎ ቪዳን እየተመለከታት ምን እያረግሽ ነው? ምንድነው ደሞ እሱ እያለ ነው። ብዙ ኩኒ ነው ምሳን ዝኩ ዝኩኒ ልሰራለ ስትለው አልፈልግም፣ አልፈልግም። ሌላ ነገር ስለሌሊ ምንድነው ሁልጊዜ ዝኩኒ የምታበይ እንኳን እንዴ እያለ ይቆጣታል። እንደ ጀመል ምን እያልክ የቤቱ ሰራተኛ እኮ አረከኝ ስትለው ነበረ። ከወጣት ጊዜ ጀምሮ ውስጥ የሰራተኛነት መንፈስ ነው ያለው ይላታል። በንቀት እየተናገረ ነበረ። እኔን ጥፋተኛው እኔን ጥፋተኛው ስትል ነበረ። ደሞ ጭራሽ ብለሽ ብለሽ ማለቃቀስ ጀመርሽ እንዴ እያለ እየጨባ ነበረ። ተናዳ እየለጠች የነበረውን ዝኩኒ ወደ ውስጥ ይዛ ልገባ ስትል፣ ሲጀመር ለምናሪ ናሪን አጠራታ ለምን ኪችን ውስጥ ገብታ እንድታበስላ ጠይቀያት ብቻሽ ለምን ሰራልሽ ለጊዜ እያለን ነበረ። ያቺ እባብ የሰራችሁ ምግብ ነው ተረጋግቼ የምበላ ይመስልሃል? ስታስበው የእሷ ምግብ እሺ ብሎ የሚበላልኝ ይመስልሃል? ወደ ውስጥ ትገባ ነበረ። ናሬና ሻይን ተይዘ ወደ ውስጥ እየገቡ ነበረ። ሰላም እንዴት ናችሁ? እያለ ሻይን ወደ ውስጥ እየገባ እናንተ ደግሞ ቁርስ አበሉ በሉ በጧት የት ሄዳችሁ ነው እንዴ? አንተ የት ሄደ ነው? እሷም ብትሆን አንተ እንድሄድክ ተከተላ ወጣች። ምንድን ነው እየተነበራችሁ? ብላ የጠየቀቻቸው ነበረ። ሻይንና ናሬ ተያዩ። መቼ ሲሆኑ ነገር አይናገሩም፣ ግን ዝም ብለው ተያዩና ያው ምን ችግር አለው? ብቻቸው ነው አንዳንዴ ወጣ ብለን ቁርስ ምን በላይ ወንጀል ነው እንዴ? ብሎ ተናገረ። የእናትን ምግብ ተተከዝች ጋር መብላት ጀመርክ። እንደዚህ ይሻላል ሻይን፣ እንደዚህ ይሻላል ስትለው፣ ናሬ ዝም ብላ ስሜታ የሆነ ወደ ውስጥ እየገባች ነበረ። ኤጅመል ደሞ ወደ ሻይን እየቀረበ ሻይን አብረን ቢሮ እንሄዳለን ተዘጋጅ ሲሎ ነበረ። እኔ ትንሽ ቆያለሁ እመጣለሁ፣ አንተ ቀደመኝ ሲሎ ነበረ። እሺ እንዳቆይ ብሎ ጀመር እየወጣ ነበረ። ሻይን ወደ ውስጥ እየገባ ነው ያለው። ናሬ አልጋ ላይ ተቀምጣለች። ወደ እሷ እሱም ቢሆን ጠጋ ብሎ እየተቀመጠ ነበረ። እስኪ ምንድን ነው የምናደርገው ከዚህ በኋላ? ያውማየ እንግዲህ ታውቂያለሽ የምትናገረውን ነገር በስነስርዓት እንኳን አታውቅም። ቄ ማትያዥ ባትሽ እያለን ነበረ። ምንም እኮ ችግር እኮ የለም። እሷ ተናገረችው፣ ማንም ሰው ተናገረው፣ ምንም ልዩነት የለውም። ብቻ አንተ ግን ምንም እያልክ አደለም። ምን እያሰብክን ያለው እስኪ ንገረኝ። ምን እያሰብክን አስረዳኝ እስኪ ሻይን፣ ሻይን እስኪ መልስልኝ፣ ስተው ነበረ። ቆይ ግን አንቺ ለምንድን ነው አሁን አጠገብ ያለሽው? ስለ ቦራን እስካሁን ድረስ ስላልተናገርኩ ነው አጠገብ ያለሽው እያላት፣ ስለማፈቅረ ነው እያለችው፣ ደገፍ ብላ እያሰበች ነበረ። ከተቀመጠበት ተነስቶ ይሄዳል። በሌላ በኩል ፓኪዜና ኦሞ ኪችን ውስጥ ናቸው። አብረው ምግብ እያበሰሉ ቅድም ስለሆነው ነገር ይነጋገራሉ። በተለይ ደግሞ ድንገት ሻይን እንደመጣ ከሰዳከት ጋር ሲጨቃጨቅ ቦራን በህይወት አለ ብሎ ሲናገር ሰምተውታል። እንዴት ሊሆን ይችላል? እኔስ የሚያስጨንቀኝ የጃን እና የአልያ ጉዳይ ነው። ከስንት ጊዜ በኋላ እንደዘነ ግንኙነት ውስጥ ገብተው አሁን ደግሞ እያለች ፓኪዜ ስታወራ ምንድነው የምታወሩት? እያለ ህፃኑ ጃን እየገባ ነበረ። በዚህ ሰዓት ኦሞዋን እያለቀሰች ነው። ለምነው የምታለቅሺው? ብሎ እየጠይቃ ነው። አልያ በአንድ በኩል ብዙ ማልቆየችን መጣች። ከመኪና እየወረደች ነበረ። ልጇን ስታገኝ ቶሎ ብላ ያቀፈችው ነበረ። አሁንም ታለቅሳለች። ፓኪዛ አጠገባ ቆማ ነበረ። ከዛ አሊያ ልጇን ካቀፈች በኋላ ወደ ውስጥ ይዛው እየገባች ሙዛፈር ወደ ሁለቱ ሴቶች እየቀረበ እናንተ ምን ሆናችሁ? አልተረጋጉ እንጂ እንዲህ ህፃኑ እኮ ይጠረጠላል። ምንድነው? ምን ነካችሁ? ዝም ብላችሁ ማደዘ ፊት ማሳየት የለባችሁም። በነገራችን ላይ ጃን አስጠንቅቆናል። በጭራሽ ለማንም ሰው እንዳትናገሩ ብሏል። ፍንጭ እንኳን መስጠት የለባችሁ ሌላ ሰው ተጠንቀቁ ብሏቸው ወደ ውስጥ ይገባሉ። አለያ ልጇን ይዛ ወደ ውስጥ እየገባች ከዛ ህፃኑ ጀሃን አማዬ፣ አባዬ ግን ሰሞኑ እየት ሄደ? የት ጠፍቶ ነው? ማታ ማታ አብሮኛ ያመሸም እተረተረታ ያነብልኝም አቅፎኝ እንቅልፍም አይተኛም የት ሄዶ ነው ብሎ ሲጠይቃት እሷ አስታወሰች ከቦራን ጋር ያወራችውን ወሬ ነበረ። ቦራንን በህይወት መኖሩን ካረጋገጠች በኋላ አጠገቡ ሄዳ ቦራን እንዴት እንደ ታደረገኛለ ለአመታቶች ያለ እኔ ነኝ የገደልኩ ብዬ ራሴን ስወቅስ ነበረ፣ እንዴት እንደ ታደረግብኛለ ራሴን ሳሰቃየ ነበረ ያለችውን አስታወሰች። ዴኒስ በቃ ተኛ አንተ ተኛ እሺ ብላ እያቀፈችው ስታባብለው ነበረ። ከዛ እሱ አባዬ ምጣን አብረን በባህሩ ዳርቻ ብንሄድስ፣ አብረን ባህር ላይ በጀልባ ብንሄድስ፣ ሰማየ እዛ በአሸዋ ቤት እየሰራን እንዝናናለን እያላት እሱ ሲመጣ ትነግሯለ በቃ ትለዋለች። ከዛ ወደ መኝታ ክፍሏ ስትመጣ ጃን ውስጥ ነበረ ያለው ስልክ እያወራ ነው። ሄሎ ሄሮል እንዳልኩ አርግ እንዳልኩ አርግ እደውልልሃለሁ። ሺሽ ነገሮችን ማረጋጋት አለብህ እያለ ነበረ። አሊያ ግራ ገብቷት አልጋ ላይ ትቀመጥ ለሶስት ሆኑ የተነሱን ፎቶ ዝም ብላ እየተመለከተች ጂሃና፣ አያት ዝም ብሎ ሲያት፣ እሷም ስትመለከተው ዴኒዝ እንደተኛ ነገረችው። ዴኒዝን እኳ አስተኛት ስትለው ነው እንዴ? እያለ ቀስ ብሎ ደሷ አጠገብ እየተቀመጠ ነበረ። ሁለቱም ጨንቋቸዋል። ቅድም ዴኒዝ ምን እንዳለኝ ታውቃለህ? አብረን እንውጣና እንዝናና ከዛ በአሸ ቤት እኮ እንስራኳለኝ ብላ ነገረችው። ደስ ይላል እንሄዳለና፣ ታዲያ ሁለታችን ጊዜ እናመቻችና እንሄዳለን። ይሄ ቆንጆ ሀሳብ ነው እያለ ነበረ። እሺ ከዚህ በኋላ ዴኒዝ ምንድን ነው የሚሆነው አለችው አሁን የልጇ ነገር ያሳስባት ጀመር በተለይ ደግሞ ባሏ የቀድሞ ባሏ ቦራን አሁን ወደ ቤት ይመለሳል ራሱን በአቅም ባይንቀሳቀስም ወደዚህ ቤት ይገባል ያው ጂያን ወደዚህ ቤት እሱ እስከገባ ድረስ ታቃላ ነገሮች በነበሩበት አይቀጥሉም ምንም ይሆን ምንም ከዚህ በኋላ ነገሮች በነበሩበት አይቀጥልም አንተን ብትሆን ይህን ታውቃለ አለ እሱ ቢተርፍም ባይተርፍም ከዚህ በኋላ ምንም ነገሮች በተመሳይ መንገድ አይቀጥሉም እኔ እንጃ አላውቅም እንዴት ብዬ ነገር እንደማልፈውላ ልጅስ ቢሆን ይህን ነገር ቆን ቦራንን አባቱን ሲያዩ ምንድን ነው የሚለው ምንድን ነው እስኪ የሚለው ምንድን ነው ሊያስብ የሚችለው እኔ ኮ አባቱን እንደሞተ ለማስ ለማስረዳት በጣም ብዙ ደክም ያለው እሱን ለማሳመን አንተ እንዲቀበልህ ምንድን ነው የምናደርገው አለችው። አላሁንም አን ነግሮም እኮ አን ነግሮ እያላን ነበር። እሱም አን ነግሮ መናገር የለብንም ግን እንዴት ነው የምናደርገው ነው። ከዚህ በኋላ ምናልባት ቢነቃ ቦራን ምንድን ነው የሚፈጠረው? ምንድን ነው የሚሆነው? እኔ እንጂ አላቅም አላውቅም እያለችው ነበረ። ከዛ ዝም ብሎ ተመለከታት። እሺ እኛስ እኛስ ምንድን ነው የምንሆነው? ቦራን እንግዲህ ተመልሶ መተዋል። ምንድን ነው የምንሆነው አለችው። እኔም እሱን አላቅም። ብቻ ኔ ማቀው ስለአሁኑ ነው። በነገራችን ላይ የእኛ ነገር ልክ እንደ አሸዋ ቤት ነው። በጣም የሚያምር ይመስላል የተጠናከረ ይመስላል ግን ኃይለኛ ዝናብ ሲመታው ወይም ደግሞ ድንገት ውሃ ነገር ያፈራርሷል ያፈራር፣ እንደገና ጥረግ አድርጎ ይወስደዋል። ነገር ግን ደግሞ እኛ ተስፋ እንቆርጥ፣ ድጋሚ እንሰበሰባለን ድጋሚ ሌላ የሚያምር በዋሿ ሌላ ቤት እንሰራለን። አሁንም ድጋሚ ያውሃ ይመጣል ድጋሚ እጥብ ያደርገዋል ያፈራርሷል። ስለዚህ መሞከራችንን አናቆምም ማለት ነው። ለጃንም የሚሻለው ነገርዬ ነው። አሁን አንነግረውን እያላት ሊወጣ ነው ቦራ። አሁን አዲስ የሚገባበት ቤት ውስጥ እቃዎች እየተሟሉልን ነው። ሰዎች መጥተው ከመኪና እቃውን እያወረዱ ነበረ። ጃን በፍጥነት ወደ ውጭ እየወጣ ነው። ከአጠገቡ ከያ ነበረ አብሮ እያወሩ አሊያ፣ በአንድ በኩል ከላይ ሆና እየተመለከተቻቸው በድንገት የኢፔክ ቤተሰቦች እየመጡ ናቸው ኢፔክና ቤተሰቦቿ እየመጡ ናቸው ና እያለጃ በቀታ ደረጃውን እየወጡ አብረው ማውራት ጀመሩ። ከዛም በኋላ እየመከረው ነበር ስማ ባለፈው ለታ መጥፎ ነገር ተፈጥሯል። አንተ ራስህ ጥሩ አልነበርክም፣ በጥሩ መንገድ አልነበረም ያልናገርካቸው። አሁን ተረጋጋ፣ ግን መወሰን አለብህ። እንዴት ነው ኢፔክን ታገባታለህ? ወሰናል ወይስ ሀሳብን ቀይራል? ብሎ ጠየቀው ከዛ ከሀያ እኔ አገባታለሁ ወንድሜ፣ ምንም የተቀየረ ነገር የለም። ብቻ አይፍጥን ያልኩት እኔ መቸኮል አልፈልግም። ለዛ ነው ማለት በቦራን ጉዳይ እንደዚህ እየሆነን ባለበት ሰዓት ላይ ሰርግ መደገስ ማለት ታውቃለ፣ መቸኮል የለብንም አለው። ጥሩ ሺ፣ በቃ በኋላ ግን ነገር እንዳትናገር፣ አንድ ጊዜ ወስናል፣ ወሰናል፣ በአቋም መጽናት አለብን እያሉ ነበረ። ኢፔ ከእናትና ከአባቷ ጎድ ውስጥ እየገባች ነው። ደረጃውን ወጡ። ጃን እያስጠነቀቀው ነው። ጃ የኢፔከን አባት እየጨበጠ እናቷንም እየጨበጠ ወደ ውስጥ አስገባቸው። ግቡ ግቡ፣ ወደ ውስጥ አመጣለሁ። ወይዘሮ ሰዳክት የሆነ ጉዳይ አጋጥማት የለችም፣ እኛ ያለን ችግር የለም እያል ነበረ ከዛም በኋላ ኢፔክ ዝም ብላ ካህን አየችው። እሱም አያት፣ ፈገግ አለች። ከያገናንም ፊቱን እንደከሰከሰው ነው። ግራ እያጋባት ወደ ውስጥ እየገባች ነው። ሰዳከት በሌላ በኩል ከቦራና አጠገብ ናት። ቡርጉን ቸሌብ የሚባለው ሰውዬ ወይዘሮ ሰዳከት ማረፍ እኮ አለብሽ ትንሽ ረፍታ ታደርግ እያላ ነበረ። ልጅን ትቼ የትም አልሄድም ሁሉ ጊዜ አጠገብ ሆናለሁ ስትል ነበር። ልክ ነሽ፣ ነገር ግን ይሄ በአንድ ጊዜ የሚሳካ ነገር አይደለም። ይሄ ረዥም ትዕግስት ይፈልጋል። ልክ እንደ ማራቶን ነው እና አንቺን ብትሆኚ በዚህ አቅም እንዳታጪ ማረፍ አለብሽ እያላት፣ ችግር የለም ችግር የለም እኔ ለልጅ ጉልበት አያንሰኝም ብላ አጠገቡ ነበረች። አሁን እነ ጃን ውስጥ ገብተዋል ተሰብስበዋል። ሁሉም እንግዲህ ያው ባለፈው የተፈጠረው ነገር ድጋሜ አይፈጠርም ማለት ትንሽ ትንሽ ከወንድሜ ጋ በተያያዘ ያው ትንሽ ከተረብሾ ነበረ ለዛ ነው። ስለዚህ ወይዘሮ ጀሚሌ አቶ ሳሊ ትላንትና የተፈጠረው ነገር በጭራሽ ድጋሚ አይፈጠረም እንድታቁት እንግዲህ ያው በአሁኑ ከባድ ቀን እያሳለፈና ያለ ነው። ምንም ቢሆን ምንም፣ ግን ይሄ ጋብቻ መካሄዱ አይቀርም በእኛ በኩል ፍቃደኞች ነን እያለ ጃን ተናገረም። ከዛ የኢፔክ አባት አቶ ካያ አንተስ ብትሆን አንተስ ምን ትላለህ ፍቃደኛ ነህ እያለ ጠየቀው። ኢፔክ ፍጥጥ ብላ ካያን እያየችው ነበረ። ከፊቱ ላይ የሆነ ደስ የማይል ስሜት ይታያል። ከዛ ዝም ብሎ ኢፔክን ካያት በኋላ ዞሮ ብሎ አባቷን አየው። ባለፈው ምሽት አለመግባት ነበረ እንጂ እኔም ፍላጎት አለኝ ብሎ ተናገረ። ጥሩ ያሉ ሁሉም ሀሳቡን ተቀበሉ። ከዛ ሰርጉ የት ይካሄድ፣ እንዴት ይካሄድ፣ መቼ የሚባለው ነገሮች ላይ ለመነጋገር ትንሽ ሀሳቡን እያነሱ ነበረ። ጃን በአንድ በኩል በስራ ጉዳይ ትንሽ ሰሞኑን ቢዚ ስሎን ትንሽ እናራዝመው ብሎ ሀሳብ አቀረበ። ድንገትም ይደወልለታል። ይቅርታ ብሎ ስልኩን ለማንሳት እየሄደ ነበረ። ይህን ጊዜ የኤፔክ እናት አቶ ካ ታዲያ እንዴት ነው ሰርጉ ቤት ውስጥ እዚህ ነው የሚካሄደው ወይስ ውጭ የሆነ ቦታ ለመከለ ታስባል ብላ ጠየቀችው። እንደሚሆነው እናደርጋለን፣ እስኪ እንደ ሁኔታ በተመቸም ቦታ እናደረጓለን ብሎ ተናገረ። ፈገግ ደስ አላት ደስ ብሏት ፊት ለፊት የነበረውን ሻይ እየጠጣች በፈገግታ ትታዘቧለች። ከያን ፈገግ እያለ ያያታል። ጃን ስልኩን አንስቶ ወደ ውጭ እየወጣ የደወለልን ነዲም ነበረ። ሄሎ ነዲም፣ ነዲም ለምን ነው የምትደውልልኝ? ምን ስለ ድርድሩ የሆነ ነገር ልትለኝ ነው? ሀሳብን ቀየር አለው ጃን። ጃን፣ እጄን እያወዛወስኩ ነው። ቀና ብለህ ተመልከተኝ። ከግቢ ውጪ እፈልጋለሁ። ና ቶሎ እንገናኝ፣ ምነግር ነገር አለ። ስለ ከያ ነው አለው። መጣሁሽ እያለ ጃን ወደ ውጭ እየወጣ ነበረ። ፊት ለፊት አገኘው። አቶ ነዲም፣ እንዴት ነው? እባክህ፣ በደንብ ተሽሏል ማለት ነው። በራስ እዚህ ድረስ ከመጣ በደንብ እንደተሻለ ተስፋ አደርጋለሁ እያሉ ነበረ። አዎ፣ ጃን ተሽሎኛል፣ ደህና ነኝ። እኔ የምልህ ሰሞኑን እዛ ቢሮ ውስጥ ግን ምንድን የቀረቀርከው ምንድን የደበቅከው? የሆነ ጭምጭምታ ወሬ ሰምቻለሁ አለው እሷን አንተና ይመለከተ ይለዋል ጃን ጥሩ በቃሽ። ለማንኛውም ለነገር የመጣሁት ስለካያ ነው እያሉ ነበረ። ከዛ ጃን ምንድን ይለዋል፣ እንግዲህ ይሄ መረጃ ምሰጠ መረጃ በጣም ውድና ዋጋ ያለው መረጃ ነው። እንደዚሁ በቀላሉ ልሰጥ አልችልም፣ እና ድርድር ፈልጋለሁ መደራደር አለበት ይለዋል። ከዛ ጃን ማለት ይህን ያህል እሺ፣ ምን ያህል ነው የምትፈልገው? እያሉ ነበረ። 25 ፐርሰንት እፈልጋለሁ ሲለው ጃን ደግሞ በጨራሽ 25 ማለት ሰጠ አስር ይበቃል እያሉ ነበረ። ጥሩ ወደ ጉዳዩ ልግባ እያለ ነበር። ዞር ሲል ድንገት ካያና ኢፔክ እየወሮ እየመጡ ነበረ፣ ከቤት እየወጡ ከዛ ቆም ብለው አብረ ማውራት ጀመሩ ጃን ካያን እያየው በላ ስለ ካያምድር መት ነገር ንገረኝ እያለ በደም ጫን ብሎ እነዲህ ምን እየጠየቀው ነበረ ከዛ ነዲም ጥሩ እሺ ለማንኛውም እያለ ከኪስ ውስጥ የሆነ ወረቀት አወጣ ወረቀቱን ወጥቶ ሰጠው ከዛ በኋላ ጃን ምንድን ነው ብሎ ወረቀቱን አነበበው ከሆስፒታል እየመጣ ወረቀት ነው ዝቅ ብሎ ሲመለከት ደሚር በጭራሽ ልጅ መውለድ እንደማይችል ወረቀቱ በአንድ መስመር ያስረዳል ጃን አነበበውና ደነገጠ እንዴ ምን ማለት ነው ምን ማለት ነው እንዴ አልገባኝ ምን ለማለት ፈለገ ነው እያሉ ነበር ጃን በጣም ደንግጦ እያልክ ያለው ተማ ልጁ የካያነው ነው የምልህ ደሚር መውለድ አይችልም፣ ዘሪን ያረገዘችው ከካያ ነው ብሎ ነገረው። ጂያን ክቡ ነበር ያለው፣ ዙር ብሎ ካያን ፍጥጥ ብሎ ተመለከተው። ጂያን ከምን ጊዜውም በላይ ብዙ ኃላፊነት እንዲሁም ብዙ ጭንቀት እየተደራረበብን ያለው አሁን ቅርብ ጊዜ የካያን ጋብቻ አጽድቆና ተቀብሎ አሁን ደግሞ መገባት አትችልም እንደሚለው ሳያስብ አዞረ ሁሉ ከዛ በኋላ ነዲም ደግሞ ይወለ ሰማይ ከኔ እንደመጣ ለደሚር እንዳነግረው ሌላ ነገር ነው የሚፈጠረው ይለዋል። ኢፔክ ደግሞ በካያ ደስተኛ ናት። ካያ አፉ እንደተዘጋ እንደተቆለፈ ነው። ካያ በነገራችን ላይ ያው እኔ እንጂ አላቅም ተናድጄ በነበር ግን ፍቅር ይሻላል ብዬ ሁሉ ነገር ትችዋለሁ ደግሞ ለምሮ ዝም ምትለው እስኪሆን ነገር በል ትሏለች አለ እያለ ጭንቅላቱን እየነቀነቀ ብቻ ዝም ብሎ ሀሳቧን እየሰማ ነበረ። በመጨረሻም ተሰናበታት። መኪና ውስጥ ገብታ ከቤተሰቦቿ ጋር እየሄደች ነበረ። ጂያን ተመለሰ። ካያ እያገኘው ነው። ነዲም መጥቶ ነበር ልበል ምን ፈልገውን የመጣው አለው። ምንም ዝም ብሎ ስለ ስራ ምናምን ነገር ላይሆነ ነበረ፣ ስለ ድርድሩ እኔ ግን አልተስማማውም እያለ ነበረ። የምን ድርድር እያለ ካያ ይጠይቀዋል። ከዛ በኋላ ድንገት አሊያ መጣች። አሊያ ስትመጣ ካያ መጣሁኝ ብሎ ዞር አለ። ከዛ ጂያንን ዝም ብላ ስትሄው ጂያን ተጨንቋል። ጂያን ምንድነው ምን ተፈጠረ ብላ አሊያ ትጠይቀዋለች። እኔ ወደ ውስጥ እንግባ ይላታል። አልተያይዙ ገቡ። ጂያን ሆን ምን እየሆነ እንዳለ ትነግረኛል አትነግረኛል ብላ የጠቀችው ነበር ስትከተለው። ከዛ እሱ ነግርሻለሁ እያለ ወረቀቱን ሰጣት። ምንድን ብላት ከፈተች ወረቀቱን። ስለ ደሚር ነው ደሚር ምን ሆነ ብላ እየተመለከተች በመጨረሻ አነበበችው። ፈጣሪ ወይ፣ የምር ይሄ ትክክለኛ ወረቀት ነው ትክክለኛ ማስረጃ ነው አለችው። አዎ ልጁ ይሄ ከካያን የተረገዘው። ምን ማለት ነው ደግሞ ምን ማለት ነው? አሁን ምን ዓይነት እሳት ውስጥ ነው ራሴን የወረወርኩት? አሁን ቅርብ ጊዜ ካያን ከፔጋ መጋባት እንደሚችል ፍቃድ ሰጥቼ አሁን ደግሞ ተመልከች፣ እሱ ደግሞ ከዘሬ ልጅ አለው። ምንድነው የሚሆነው? ምንድነው ማድረገው? እነሱን እንኳን ባፋታውን ካያን እንዴት አድርጌ ነው ከዘሬን ጋር የማጋባው? ምንድነው ማድረገው እያልነበረ ሲጀመር ለካ እንዴት ብለን ይህን የምትነግረው፣ እንዲ ልታደርግ ነው ስትለው ነበረ። አላውቅም ግን ደሚሩ ይፋታል፣ ወደው ሳይሆን በግዱ ይፋታል። ዘሬንን ይፈታታል እያለ ይናገራል። እንዲ ሰውዬ እኮ ሆን ብሎ እኮ ነው ዘሬንን ያገባት። ሆን ብሎ በእርግጠኝነት ልጁ ከማን እንደተረገዝ ያውቃል። ሲጀመር አስገድዶ ነበር ያገባት። እሷም ለወንድሟ ብላ ነበር ያገባችው። ተመልከት አሁን ላይ ምን ላይ እንዳሉ ስትለው፣ መጣው መጣው እያለ ይወጣል። ደሚር በሌላ በኩል ቢሮ ውስጥ ሆኖ ስራውን እየሰራ ነበረ። ስራውን እየሰራ በድንገት የሱ አንደኛው መልክተኛ መጣና፣ አቶ ደሚር ጃን አልቦራ በርሊን ያለው እየፈለገ ነው ደግሞ ብቻውን የመጣው ብሎ ነገረው። ወደ ውስጥ እንዲገባ ነገሩት ይላቸዋል። ከዛ ደሚር ቀስ ብሎ እየወጣ ነበር። ጃንን ወደ ውስጥ አስገቡት፣ አቶ ጃን፣ አቶ ደሚር ከላይ ሆኖ እየጠበቀ ነው አሉት። ከዛ ጃን ውስጥ እየገባ ነበረ። ሲገርም ጃን መጣልኝ፣ ወይጉድ፣ አባዬ ካንተ ጋር ብሎ ብሎ ሞከረ አልተሳካለትም። ታዲያ የድርድሩን ጠረጴዛ አሽከርክረ ወደ እኔ ያመጣው ማለት ነው። አንበሳ፣ አንበሳ፣ ዋናው ነገር መስማማታችን ነው። የምሬን ነው የምለ እኔ ከምፈልገው ድርሻ ላይ አንድ ፐርሰንት እንኳ እንዲቀንስ አልፈልግም በዛ ከተስማማ እሳየው ችግር የለም እናወራለን እና ተቀመጥ አለው ጃን ቆሞ ዝም ላይ ዋል ተቀመጠ ጂሆ አትቆም ምን ሆነ ዝጋ እኮ ቁም ነገር ልናወራ አይደል እንዴ እያለው ነበር ደሚር እየተቀመጠ ድንገት ዘሪ መጣች ተደብቃ የሚያወሩትን ነገር በሙሉ ልሰማ ነው ጃን ዝም ብሎ አየው ና ተመልከት እስኪ ምን እንደሚ ብሎ ከጊት ውስጥ ወረቀት አወጣ እጥፍጥፍ እንዳረገው እስኪ እስኪ እቺ መስመር ምን ትላለች አንብባት እስኪ አንብባት ምን ትላለች ሲሎ ነበር ደሚር ትኩር ብሎ አየው አነበበው አበደ ኬን ያመጣው ይህን ኬን ያገኘው ኬን ያገኘው ሲሎ ነበረ ኬትም መጣ ኬት ዋናው ነገር እሱ አይደለም ዋናው ነገር አንተ በስነ ስርዓት ጥንቅቅ ብላይ ማ

እየገባ ነው ማንበብ ትችላለህ አይደል እያሉ ነበረ። ምንድነ ኬትን ያገኘው አምጣ ብሎ ሊቀበለው ነበር። አልሰጥም አልሰጥም ችለው ነበር። አምጣ አምጣው፣ ጃን አምጣው ብሎ ሊመነትፈ ነበር። ቁጭ ብለህ ባክ ደሜር ብሎ ገፈተረው። ደሚር ተቀመጠ። ስማ እዚ ላይ ያለውን ነገር በደንብ ማንበብ አለ ምን ማለት እንደሆነ ትርጉም በደንብ ታውቃለህ። ደሚር ባይባርስ በጭራሽ ልጅ መውለድ አይችልም፣ ቤተሰብ መመስረት አይችልም ማለት ነው ባጭሩ ይለዋል። ደሚር በአንድ ጊዜ ኮምስስ ነበር ያለው። ባንዴ ፊቱ ተቀየረ። ስማ ዘሪን እዛ ጋ የተሻከመችው የማነ ልጅ እንደሆነ ታውቃለህ አለ። የወንድሜን የካያን ነው እና እኔ ይህን እያየው ዘመመላ ይመስልሃል ይለዋል። ዘሪን ተደብቃ ማዳመጣን እንደቀ ያጠረች ነው። ስማ ትፋታ አለ። ከሷ ጋር አለው። አልፋታም ይላል ደሚር። ትፋታ አለ። ወደ ሳይሆን በግድ ነው የምትፋታው፣ አለበዚያ ይህንን መረጃ አለም በሙሉ ያውቀዋል። እሺ ችግር ውስጥ ነው የምትገባው። ተመልከት ምን እንዳረክ አንተ። እንደዚህ አይነት ሰውን እንዴ? ደሚር ደሚር ንቃ እንጂ ምን ሆን አልቀ አንተ እንዴ? ልጅቷን አስገድዳ ገባት እንዴ? እንድትሰቃይ ነው እንዴ የምትፈልገው? እሷ ስታስበው ከዚህ በኋላ ከአንተ ጋር የምትኖር ይመስላል? ለወንድሟ ብላ ኮ ነበር ያገባ ያገባችን። እስር ቤት ሻይን እንዳታስገባው ሌላ ቁም ነገር ኮ የለውም እኮ። አትወድም አትዋድድም አትፋቀሩ። ሌላ ምንም ነገር የለም። በሬኒ ፍቺ ፕሮሴስ ቶሎ ጀመርና ቶሎ አጠናቁት። መፋታታችሁን በፍጥነት መስማት ፈልጋለሁ እያሉት እቶት ወጣ። ደሚር ተበሳጫ፣ አሰባሰበን አባዬ ነው አባዬ ነው ጉዴ ሰራኝ አባዬ ታለ እያለ ወደ ውስጥ ገባ። ቢሮ ውስጥ ገባና ሽጉጡን አቀባብሎ ይዞ እየወጣ ነበረ። ጃ ከቤቱ እየወጣ ድንገት ያገኘው ነዲምን ነበረ። ነዲምን ፍለፊት ሲያየ በጭንቅላት ሰላም ተባበሉና ተላለፉ። ደሚር ደግሞ አንተነ እያለ ሽጉጡን እያነጣጠረ ወደ አባቱ እየቀረበ ነበረ። ድንገት ዘሪን እየመጣች ነው። ነገር ግን ነዲም ተዘጋጅቶበታል። ብቻውን አልነበረም፣ አጠገቡ ወንዶች ነበሩ። ደሚር ተራ በተራ እየተፈራረቁ ይቀጠቀጡት ጀመረ። እሱ ራሱን ለመከላከል ሞከረ። በመጨረሻም ወደቀ፣ ተሸነፈ። አስተኝተው እየደበደቡት ዘሪናት በስንት መከራ ምና ነዲም እንዲያቆም ያደረገችው ነዲም አቆሙ ካለ በኋላ ደሚር ደሚር፣ እውነቱን ተቀበል። አንተ ማለት ይህ ነው። በቃ ቤተሰብ መመስረት አትችልም። የራስህ ቤተሰብ ሊኖረህ አይችልም። ደስተኛ መሆን አትችልም። ስነግረ ሰማይ መቼም ቢሆን የሌላ ልጅ ስታሳድግ እያየውኝ ዝም አልል። አንተ በቁም ሞታል። ከዚህ በኋላም እንደምታረግም አላውቅም። ያኔ ነበር የዘሬንን ልጅ አባት ሆናለሁ ያልክ ቀን የሞትከው። ምንም ዋጋ የለም ብሎት እንደወደቀ ትቶት ይሄዳል። ዘሪኔን ጊዜ ደሚርን ደገፍ አድርጋ ወደ መኝታ ክፍል እያመጣች ነበረ። እሱ ያለቅሳል። ከዛ አንዳንድ ፕላስተር እንዲሁም አልኮሎች ምናምን ነገር እያመጣች ቆስሏል ትንሽ እርዳታ ለማድረግ እየሞከረች ችለን ነበር። ከዛሱ አልፈልግም እያላት ማልቀሱን ቀጠለ። አልፈታሽም እያላት ነው። እሞታት አለው እንጂ ከአንቺ ጋር አልለየም እያለ እዚሁ እየተናዘዘ ድንግ ጠያየችው ነበረ።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 ሰዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።